ሰበር ዜና አርቲስት ዮሐንስ በቀለ ቶክቻውን ለመግደል በክልሉ ፕሬዚዳንት አቶ ደስታ ሌዳሞ የተላከ ቡድን አዲስ አበባ ገባ ድምፃዊ ቶክቻው በቲክቶክ ፕላትፎርሙ ባስተላለፈው የድምፅ ግጂ መልእክት በሲዳማ ክልል ፕሬዚዳንት አቶ ደስታ ሌዳሞና በክልሉ ብልጽግና ፓርቲ ጽህፈት ቤት ኃላፊ አቶ አብርሃም ማርሻሎ እኔን ለመግደል ቤተሰቤን ለማጥፋት ወደ አዲስ አበባ ሰው ልከዋል ሲል ከሶ በክልሉ መንግስት ተልኳል የተባለውንም ግለሰብ ፎቶ ለህዝብ አጋርቷል ከአብርሃም ማርሻሎ እና ከደስታ ሌዳሞ ትልቅ ተልኮ ተቀብሎ የተለያዩ ጋርዶች ተመድበውለት እኛ ላይ እኔና ቤተሰቤ ላይ አደጋ እንዲያደርስ መቶ እንግዲህ እኛን እያፈላለገ ነው እና ቤተሰቤን ለማጥፋት ለመግደል ነፍሰበላ ጨካኝ በክፋት የሚታወቅ አርቲስቱ ሲቀጥልም አስጨናቂና ክፉ ሲል የጠራውን ይህን ግለሰብ በሲዳማ የክልልነት ጥያቄ ወቅት ቤት ለቤት እየዞረም ወጣት አሳስሯል ሲል ተችቶታል። ሲዳማን በማስጨነቅ የሚታወቅ ወጣቶችን የሲዳማን ወጣቶች በማስጨነቅ በ11 11 በክልል ጥያቄ በነበረው ትግል ሰዓት ብዙ የሲዳማ ወጣቶችን እያንዳንዱን ቤት እየጠቆመ ሲያስይዝ የነበረ ከባንዳ ጋር ሲሰራ የነበረ እጅግ ክፉ በጭካኔ የሚታወቅ ግለሰብ ነው። ሲዳማ ኒውስ ከምንጮቹ ባጣራው መረጃ ሙሉ ስሙ ዘርፉ ንጉሴ እንደሆነና የአለታ ወንዶ ተወላጅም እንደሆነ አረጋግጧል። እስቲ ጥያቄ እናቅርብልህ። አቶ ዘርፉ ንጉሴ ትላንት የሲዳማን ትግል የመሩትን እየዞርክ አሳሰርክ፣ ምን አገኘህበት? ምን ምንስ አተረፍክበት? ምንስ ተጠቀምክበት? ያንተ መጠቆም ከክልልነት ሲዳማን አላገደውም። ይልቁንስ ለአንተ የማይሻር ስም እንዲኖር አደረገ። ታዲያ አሁን እንዴት ካለፈው ስህተት አትማርም? የሲዳማን ባህል ለዓለም ያስተዋወቀ ግለሰብ ላይ እንዴት ጥቃት ለማድረስ 275 ኪሎ ሜትር አቋርጠ ትመጣለህ? ልብ ካስተዋለ፣ አይምሮ ካሰበ ሲዳማን ይውስ አንድ ነገር ይመክራል። ወንድሜ ዘርፉ፣ ጊዜ እንደቂጣ ነው፣ ይገለባበጣል። ዛሬ የምታሳደው ነጋሳዳጅ ይሆናል። ይህን ተረዳና ከገንዘብ ሳይሆን ከእውነት ጎን እንድትቆም ምክር ቢጤ ይለግሳለን።